አማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። የቢዝነስ የዘገባ ሰዓታችን ላይ ደርሰናል። መረጃዎቹን ከቤተልሔም ሞገስ የምንከታተል ነው የሚሆነው። ቤተልሔም ልከምቆቴ ነው። አመሰግናለሁ ሶሊያና። እንደምን ዋላችሁ ተመልካቾቻችን። የሰዓቱ ቢዝነስ ዘገባችን ተጀምሯል። ከኛ ጋር ቆይታ አድርጎ ሻጭና ገዥን በማገናኘት የግብይት ስርዓቱን ጤናማ ለማድረግ የገበያ ትስስር ድርሻው የጎላ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስገነዘበ። የኑሮ ውድነትን ለማረጋጋት የሚያስችል የገበያ ትስስር መፍጠርን በተመለከተ ክልል አቀፍ የምክክር መድረክ ተካሂዷል። ጌታቸው ስንታየው ተጨማሪ ዘገባ አለው። የገበያ ትስስር ማለት በተመረቱ ሰብሎች ላይ በሻጭና ገዢ መካከል የንግድ ግንኙነቶችን መፍጠር ነው። በአማራ ክልል የኑሮ ውድነትን መቀነስና የገበያ ትስስር መፍጠር የተመለከተ ክልል አቀፍ የምክክር መድረክ ተካሂዷል። በገበያ ትስስር ሂደቱ ላይ በርካታ ተዋናዮች መኖራቸውን ያነሱት የክልሉ ንግድና ገበያ ልማት ምክትል ቢሮ ኃላፊ ወይዘሮ አትክልት ታሳቤ የትስስሩ ዓላማ የደላላን ጣልቃ ገብነት በመከላከል ጤናማ ግብይት መፍጠር ነው ብለዋል። የገበያ መሰረተ ልማት ገበያ ላይ የሚታዩ አላስፈላጊ የደላላ ጣልቃ ገብ ብነትን ለማስወገድ ያላቸው ሚና የማይተካ ነው። ስለሆነም በዚህ አመት ከሌላው አመት ለየት ባለ ሁኔታ የክልሉ መንግስት ትኩረት ሰጦት ከአራት መቶ ሚሊዮን ብር በላይ በጀት መድቦ በመቀናጆ በጀት በሁሉም በክልሉ ስምንቱ ሪጆ ፖሊታንት ላይ ትልልቅ የገበያ ማዕከላትን እያስገነባ ነው። ይሄ በእጅጉ የገበያ ስርዓቱን በማዘመን በኩል የማይተካ ሚና ይኖረዋል። የመድረኩ ተሳታፊዎች በበኩላቸው የገበያ ትስስሩ አምራችና ሸማችን ተጠቃሚ ለማድረግ ድርሻው የጎላ መሆኑን ጠቁመው በንግድ ዘርፉ ላይ የተሰማሩ አንዳንድ ነጋዴዎች ሕዝብን ከመጥቀም ይልቅ አጋጣሚን ተጠቅሞ የራስ ጥቅምን ብቻ ማስከበር ላይ እየሰሩ በመሆኑ የርምት እርምጃ ሊወሰድ እንደሚገባ ጠቁመዋል። አጋጣሚዎችን ተጠቅሞ ከመዝረፍ ወይም ደግሞ በአቋራጭ ለመክበር ወይም ደግሞ ያችን አጋጣሚዎችን ተጠቅሞ ትልቅ ቦታ ለመድረስ ነው እንጂ እኔ አሁን ለሕዝብ የሚያስብ ነጋዴ ትንሽ እኛ ሀገር ላይ ያላየውም። አሁን አማራ ክልል ላይ የእውነት ያሉት ዘይት ፋብሪካዎች ለክልላችን ቅንነት ለሕዝባችን ታማኝነት ቢኖራቸው ዛሬ አንድ የመንግስት ሰራተኛ 1700 ብርና 1600 ብር ዘይት የሚገዛበት አቅም አለ ብሎ ለመናገር እንግዲህ ትንሽ ለኔ ይከብደኛል። ከባልትና ዝግጅት ላይ በርበሬ አሁን በአሁኑ ሰዓት የደረሰበትን ዋጋ ማንም ሰው ያውቃል። በአንድ ሳምንት ውስጥ ሁለት መቶ ብር፣ ሶስት መቶ ብር ሲጨምር እስኪ እናንተ የት ናችሁ? ምን እየሰራችሁ ነው? ህዝብ ምን ምን እንዲላችሁ ነው የምጠብቁት? እኔ እንጂ አላውቅም። ይሄ ህዝብ ግን እንደ ድንጋይ ሁሉን ነገር ቁጭ ብሎ እየተቀበለ ነው እንጂ እየተሰቃየ ነው። እኔ ሲጨምር በጣም ነው የሚከፋኝ። እንደ ነጋዴ አተርፋለሁ ወንድሜ እንዳለው ራስ ወዳድ ነጋዴ ቡን ይሄን አይደለም። ወጥቼ በሚዲያ ልናገር ይቀርና ድምጤን አጥቼ ነበር። ግን በጣም ጥሩ ስሜት አይሰማኝም። እና ይሄ ነገርም ተጫራቾች በተለይ በጣም እየተቸገርን ነውና ትንሽ ስርዓት ብታስዙልን። ለተነሱ ሀሳቦች መልስ የሰጡት ምክትል ቢሮ ኃላፊዋ ቢሮ ሸማች እና በሻጩ መካከል የሚነሱ ችግሮችን እንዲቀርፉ ይሰራል ብለዋል። በአምራቹ ሳይድ ምርት ተመርቶ ገበያ ሲያጣ የምናስተሳስረው በሸማቹ ሳይድ ወይም ደግሞ በበላተኛው ብለን የምንጠራው ምርት ሲወደድ ደግሞ ከረከሰበት አምጦ የማስተካከል ሚዛን የማስጠበቅ ስራ ስለምንሰራ እሱን የማድረግ ኃላፊነት እንወጣለን። ይሄ በአንድ ቢሮ ብቻ ግን አይሳካም። በተለይ የህገ ወጥነት መከላከል ጉዳይ ብዙ ማንሳት ይቻላል። የብዙ አክተሮች ውጤት ነው። ህገ ወጥነት ከመረጃ ይጀምራል ለመረጃ ማዛባት ይጀምራል። ብዙ ነገር ስላለ ህገወጥነትን ሁሉም እንደ ዜጋ ለሴክተር የሚሰጥ አይደለም፣ ለዜጋው ነው መሆን ያለበት። ለዚህም ሁሉም የድርሻውን ሊወጣ እንደሚገባ ነው ያሳሰቡት። የውጭ ባንኮች ወደ ኢትዮጵያ እንዲገቡ መፈቀዱ ዝቅተኛና መካከለኛ ገቢ ላላቸው ዜጎች የብድር አቅርቦት ተደራሽ እንዲሆን ያግዛል ሲሉ የኢኮኖሚ ባለሙያው አመላከቱ ብዙ ሀገራትም የውጭ ባንኮች ወደ ሀገራቸው በማስገባት ጠንካራ ኢኮኖሚ መገንባት ችለዋል ሲሉ የኢኮኖሚ ባለሙያው ተሞክሯቸውን አብራርተዋል ማማነሽ ገነት ተጨማሪ አላት የሕዝብ ተወካዮች ምክር ቤት የውጭ ባንኮች ወደ ሀገር ውስጥ ገብተው እንዲሰሩ የሚፈቅድ አዋጅ ማጽደቁ የሚታወስ ነው። የውጭ ባንኮች ሀገር ውስጥ ገብተው እንዲሰሩ መፈቀዱ በተለይም በብድር አቅርቦትና ፍላጎት ያለውን ክፍተት ለመሙላት ሚናው ከፍተኛ መሆኑን የኢኮኖሚ ባለሙያዎች ያስገነዝባሉ። በተለይም በመካከለኛና ዝቅተኛ ገቢ የሚተዳደሩ ዜጎችና ስራ ፈጣሪዎች አዋጪ የንግድ ሀሳብ ቢኖራቸውም በብድር አቅርቦት ችግር ምክንያት በስራቸው ላይ ተጽዕኖ ሲፈጥር ይስተዋላል። ታዲያ የውጭ ባንኮች ወደ ኢትዮጵያ እንዲገቡ መፈቀ ቀዱ ይህንን ክፍተት ለመሙላት እና ሌሎች ተሞክሮችንም ለመውሰድ እድል ይፈጥራል ይላሉ የኢኮኖሚ ባለሙያ እና ስራ ፈጣሪ ዶክተር ወረታው በዛብህ። ለወራት ለአመታት ከመበደር ጁናት ፎቆጭ ያለው ህብረተሰብ እየተበደረ መቅቶ እንዲንቀሳቀስ እያደርጋል በሚል መተኛ ሀሳብ አለ። በተለይ ተበዳሪዎች በአነስተኛ ወለድ የመበደር እድል ይኖራቸዋል እና የቴክኖሎጂ ሽግግርን ዘመናዊ ቴክኖሎጂ መጠቀምን ያዳብርልናል። የአመራር ብቃትን በደንብ ጥሩ ተሳታፊነትን ይፈጥራል እና ሌሎችን ብዙ የሚቀስሙ ትምህርት አለ። የሀገር ውስጥ ባንኮች ተወዳዳሪ እንዲሆኑና የውጭ ባንኮች ከሚመጡባቸው ሀገራት ጋር ያለውን ትስስር ለማሳደግም እገዛ እንዳለው ዶክተር ወረታው አስረድተዋል። ንግድ ባንክ የግል ባንኮች ከመጣ ወዲህ በጣም ተነቃቅቷል። ቴሌ ሳፋሪኮም ከመጣ ወዲህ በጣም ተነቃቅቷል። ይህም ዘርፍ የበለጠ ይነቃቃልና ሀገሪቱንም ህብረተሰቡንም ተጠቃሚ ያደርጋል። የውጭ ሀገራት ባንኮችን ወደ ሀገራቸው በማስገባት ጠንካራ ኢኮኖሚ የገነቡ ሀገራት መኖራቸውንም የኢኮኖሚ ባለሙያው ዶክተር ወረታው አመላክተዋል። የእነ ስዊዘርላንድ ባንኮች እኮ የዓለምን መቀመጫ አድርገው ዓለምን ስበው ትልቁ የዓለምን ገንዘብ በማንቀሳቀስ በማበደራቸው እኮ ነው። እኛ ይህን የቀደሙን ና እና አሜሪካ የጄፒ ሞርጋን ባንክ ምስረታ ዛሬ አሜሪካን የደረሰችበት ታላቅ ደረጃ ያደረሰ እኮ ማንም ተበድሮ መስራት በመቻሉ ነው። እና ተበድሮ መስራትን እድል በማግኘት እኮ የሚፈልጉትን ዘመን ከማጥፋት ያድናል። እና ይህን አቅም አጎልብቶ ማሳደግ መቻል ብዙ የስራ እድል እንዲፈጠር፣ ሀገራችን በፍጥነት እንድታድግ እኮ ከፍተኛ አስተዋጽኦ ይኖረዋል። የውጭ ባንኮች ከሀገር ውስጥ ባንኮች ጋር አብረው በትብብር እንዲሰሩ የሚያስችሉ የአሰራር ሂደቶች መኖራቸውን ያመላከቱት ዶክተር ወረታው ይህ መሆኑም የስራ ባህልን ለማሻሻል እድል ይፈጥራል ብለዋል።